በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልሁ መልካምን ሁሉ እየተመኘው ዛሬ ደግሞ አጠር ያለች መልዕክት ወደ እናንተ መጥቻለሁ። ይህ እንግዲህ የቲክቶክ ፕሮግራሜ ነው። በዚህ በቲክቶክ ፕሮግራሜ ለአስር ደቂቃ የሚቆይ ይዤላቸው የመጣሁት መልዕክት የመጽሐፍ ቅዱስ አንድ ክፍል ነው። እስቲ ልብ ብላችሁ አዳምጡትና ሁላችሁም የራሳችሁ መልዕክት አድርጋችሁ ውሰዱት። የሉቃስ ወንጌል ምዕራፍ 19 ከቁጥር 47፣ የሉቃስ ወንጌል ምዕራፍ 19 ከቁጥር 47። ዕለት ዕለትም በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበር፣ የሚያደርጉበትንም አጡ፤ ሕዝቡ ሁሉ ሊሰሙት ተንጠልጥለውበት ነበርና፣ ይላል እንዴት አልፏቸው እንደሄደ እንዴት ጥሷቸው እንደሄደ ልብ በሉ። እዚህ ላይ የተጠቀሱት ሰዎች በእስራኤል ምድር በዚያን ጊዜ እግል የሚባል መስፍን የላቸውም። እገል የሚባል ንጉሥ የላቸውም። በሮማውያን ቅኝ ግዛት ስር ናቸው። ሮማውያን ደግሞ በተንኮልና በጭቆና የሚገዙበት ጊዜ አልነበረም እንዲሁ ብቻ ዓለማትን በስራቸው አድርገው በአግባቡ መምራት ማስተዳደር ነው። እርግጥ ነው ሮማዊ የሆነ ዜግነትን በገንዘብ የገዛ ካለ ልዩ ክብር ይሰጠዋል፣ ዝም ብሎ አይከሰስም። ነገሩ ተመርምሮ በጥንቃቄ ልዩ አስተያየት ተደርጎለት የሚኖርበት እድል ነበረ። ይሁን እንጂ ሮማዊ ባይሆንም እስራኤላዊ ሆኖ በነፃነት የሚኖርበት ጊዜ ነበረ፣ አመፅ እስካልሰራ ድረስ ተንኮል እስካልተገኘበት ድረስ እና ሮማውያን ዝም ብለው ለሳምፕል እንዳሉ ያህል ነው የሚቆጠረው። በዚያን ጊዜ ዋናዎቹ ቆራጭ ፈላጭ የሚባሉት በሕጋቸው እንዲጠቀሙ መንግሥት የፈቀደላቸው እነማን አሉ? ከዚህ ላይ የካህናት አለቆች አሉ። እንደ ፓትሪያሪክ የሚታዩ እንደ ሊቃነ ጳጳሳት የሚታዩ እነ ቀያፋ እነሃና ነበሩ። የሕዝብ የካይናት አለቆች ነበሩ። ጻፎች ነበሩ። ጻፎች የሚባሉ ልዩ የስራ መደብ ያላቸው ብሉያትን፣ ነቢያትን ረጅም ዕድሜ የመቆየት አቅም ስለሌላቸው እንደዚህ ዘመን ህትመት በቀላሉ የሚጎዳ ስለሆነ ያለው መጻፊያ ነገር ኮፒ ኮፒ በማድረግ በመጻፍ ስራ ያላቸው ሰራተኞች የመቅደስ አገልጋዮች ናቸው። ከዚያው ከካህናቱ ጻፎች ተብለው የተመደቡ ልዩ ክፍል ናቸው። ከዚያ ቀጠለ የህዝቡ ታላላቆችም ነበሩ ይላል። ከህዝብ ታላላቆች ደግሞ ሽማግሌዎች የሚባሉ እንደ ካህናቱ እንደ ጻፎቹ አብረው የሚመክሩ በጉዳዩ ላይ አብረው የመወሰን አቅም ያላቸው ነበሩ። የህግ መምህራንም የሚባሉ አሉ። እነዚህ ሁሉ በኢየሱስ ላይ ሊመክሩ ተሰባሰቡ። ሊገሉት የሚገርም ነገር ነው። ሊገርሉት ይፈልጉ ነበር፣ የሚያደርጉበትም አጡ። እነዚህ የካህናት አለቆች፣ ጸሐፎች፣ የህዝብ ታላላቆች፣ የህግ መምህራን ሁሉ ኢየሱስን ሊገርሉት ይመክሩ ነበር። ሰበብ ይፈልጉ ነበር። ምክንያት ከአንደበቱ እንዲ ውልፍት የምትል አንዲት ቃል ይጠብቁ ነበር። አያገኙበትም ነበር። ሙሉ ቀኑን ይውላሉ። አያገኙበትም ነበር። ምክንያት አጡ። በሌላ በኩል ህዝቡ ሊሰሙት ተንጠልጥለው ነበር። ቢናገር ቢናገር ቢሰብክ ቢያስተምር ስለ እግዚአብሔር መንግስት ነው የሚያስተምረው፣ ስለሌላ ስለምንም አያወራም። የህዝቡ ልብ ተንጠልጥሎ ነበር። ያንን ህዝብ አልፎ በኢየሱስ ላይ አንዳች ነገር ማድረግ ደግሞ እማይቻል ሆነ። እንዴት ደስ የሚል እንዴት ደስ የሚል ቃል ነው። ኢየሱስ የሰላሳ ዓመት የሰላሳ አንድ ዓመት ወጣት ነው ገና ታይቶ ያልጠገበ ያልተጠገበ ገና አንድ ፍሬ ከዚያ ከዚህ የሚል ገና ትኩስ እሳት ላይ አለ የሚባል በወጣትነት እድሜ ያለ ነው ኢየሱስ ህጉን ሸምድደው የያዙ ህዝቡን እንደፈለጋቸው የሚመሩ ወዲህና ወዲያ የሚያደርጉ የካህናት አለቆች መሪዎች በእድሜያቸውም በእውቀታቸውም በተሞክሮ ሁሉ ትልቁን ስፍራ የያዙ ናቸው። በለጣቸው፣ አለፋቸው። በቃ የቅናት መንፈስ አሳበዳቸው። የቅናት መንፈስ ተበለጥ፣ ህዝቡን ወሰደብን አሁን ምን እናድርግ? እንግደለው። ለመግደልስ ከሚናገራቸው ከሙሴ ሕግ አንዲት ነገር እንፈልግበት። ብዙ ጊዜ እኮ ሞክረዋል ሰዎች ጥያቄ እንዲጠይቁት በቃሉ እንዲሰናከል እኮ። ለቄሳር ግብር ይገበራል አይገበርም? ስለ ሰንበት ብዙ ብለውታል። ሀሳባቸውን እያወቀ ይሄ ሀሳባቸውን አውቆ ማለት ልብ በሉ። አምላካዊነት አይደለም፣ ብልህነት ነው። አንዳንድ ጊዜ እኛም እኮ ሀሳባቸውን አውቀን፣ ክፋታቸውን፣ ተንኮላቸውን፣ አመጣጣቸውን አውቀን እኮ በጥበብ የምንመልሰው መልስ አለ። አሁን አምላክነት አድሮብን አይደለም፣ ሀሳባቸውን እናውቀዋለን። አመጣጣቸው፣ ተንኮላቸው በምን ሊያጠምዱን እንደፈለጉ ስለሚገባን ስለምናውቅ፣ በጥበብ በእግዚአብሔር ቃል መልስ እንሰጣቸዋለን፣ እናስተምራቸዋለን። አሁን ሀሳባቸውን አውቁ ሀሳባቸውን አውቁ የሚል ቃል ደጋግሞ እዚህ እናገኛለን። በአምላክነቱ አውቆባቸው በአምላክ እንደዚያ ከሆነማ ወንጌል እኮ የግድ አምላክነት ያስፈልገዋል ማለት ነው። ዛሬም እኛ ወንጌል ለመስበክ አምላክነት ያስፈልገናል ማለት ነው። እንደዚያ ግን አይደለም። እንደዚያ አይደለም። ኢየሱስ ፍጹም ሰው ነው። እርግጥ ነው ፍጹም አምላክ ነው። አምላክነቱን ግን ለዚህ ነገር አልተጠቀመበትም። ኢየሱስ አምላክነትን ተጠቅሞ አይደለም በአገልግሎቱ ተጽዕኖ ያሳደረው። በእግዚአብሔር ጸጋ በመንፈስ ቅዱስ ነው፣ በቅባት ነው። ይሄ ቅባት ደግሞ ለአገልጋይ ሁሉ የተሰጠ ነው። እሱ ላይ ብቻ የቀረ ቅባት አይደለም። እኛም ለዚህ አገልግሎት ለዚህ የከበረ አገልግሎት ስንጠራ ስንታጭ፣ በቃ የተቀባን እንሆናለን። ዋናው መሰጠቱ ነው። ዋናው መለየቱ ነው። የሕዝብን ልብ አንጠልጥሎ መያዝ ዛሬ የፉክክር የብሽሽቅ አገልግሎት ፕሮቴስታንቱን ኦርቶዶክሱን እንደዚህ ሲለው፣ ፕሮቴስታንቱ ኦርቶዶክሱን፣ ኦርቶዶክሱ ፕሮቴስታንቱን፣ እስልምናው እንደዚህ ብዙ እየተባለ ነው። ኦርቶዶክስ እዚህ እሬቻ በዓል በሚደረገው ስርዓት ላይ እዚያ ሌላ ሌላ ነገር፣ ድብድብ፣ የቃላት ጦርነት በዚህ በኩል እንደዚያ፣ ይሄ ይሄ ሁሉ አግባብ አይደለም። የኦሮሞ ህዝብ እምነቴ ነው፣ ባህሌ ነው ስርዓቴ ነው፣ ማንም እንዲገባብኝ አልፈልግም ካለ መብቱ ነው። በፈለገው አይነት መንገድ ያክብረው፣ በሮ አርዶ ያክብረው፣ በጋ አርዶ ያክብረው። ምንም ሳያደርግ ማክበር ይችላል። በቋንቋው ማምለክ ይችላል። የፈለገውን ያምልክ፣ ዛፍ አመለከ፣ ወንዝ አመለከ፣ መብቱ ነው። አንተ ምን መሆን አለብህ? ተሳስቷል ካልህ፣ ይሄ ማህበረሰብ ተሳስቷል ካልህ ከመስመር እንደ ኢየሱስ በተቀባ አገልግሎት ወጥተህ ልብ የሚንጠለጠልበትን ቃል ማውጣት ነው። ትንኮስ አይደለም፣ ጦርነት አይደለም። የኔ ብቻ የምትለው ነገር ሊሆን አይገባም። ኢየሱስ ሊቃነ ካህናቱን ጸሐፍትን፣ የህዝብ አለቆችን አልፎ በመሄድ ህዝቡን ወሰደባቸው፣ ህዝቡን ነጠቃቸው። ህዝብ ከተከተለ ደግሞ አንተ ትልቅ ባለስልጣን ነህ ትልቅ አሸናፊ ትልቅ ደላ አድራጅ ነህ እስቲ ህዝብ ይከተልህ እስቲ እግዚአብሔርን ቃል ተሞልተህ እውነትን ይዘህ ውጣ በእግዚአብሔር ቃል ሞግት በንግግርህ በትምህርትህ በእውነትህ ህዝብ የሚንጠለጠልብህ ብትናገር ብትናገር የማትጠገብሁን እግዚአብሔር ይባርካችሁ። በሌላ መልክ ደግሞ እመጣለሁኝ። ሰላም ሁኑልኝ።